ሰላም የእግዚአብሔር ቤተሰቦች ከማኅበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። የኦርቶዶክሳውያን ሞት ችላ ሊባል አይገባም ሲሉ ብፁዕ አቡነ ኤልሳ ጥሪ ያቀረቡ፣ ብፁዕ አቡነ ኤልሳ የሶማሌ ክልል ጅጅጋ ሀገረ ስብከት ሊቀ ጳጳስ በአርሲ ሀገረ ስብከት በያዝነው ወር ብቻ እድሜያቸው ከሁለት ዓመት ጨቅላ ሕፃናት እስከ ሰባ አምስት ዓመት አዛውንት በአሰቃቂ ሁኔታ የተገደሉ መሆኑን በመግለጫቸው አንስተዋል። የኦርቶዶክሳውያን ሞት ችላ ሊባል አይገባም ያሉት ብፁዕ አቡነ ኤልሳ እንደ ዜጋ የመኖር ሰብአዊ መብታቸው ሊጠበቅና ሊረጋገጥ ይገባል ብለዋል። የምእመናንን ሕይወት የመኖር ሰብአዊ መብት ለማስጠበቅ የሚጠበቅብንን ሁሉ ልናደርግ ይገባል ብለዋል በመልእክታቸው። በሌላ በኩል ከቅርብ ጊዜ ወዲህ አብዝተን እየተለማመድነው የመጣ ነው የኦርቶዶክሳዊያን ሞት ሊያበቃ ይገባል ያሉት የደቡብና ምዕራብ አፍሪካ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሄኖክ ናቸው። ብፁዕነታቸው የሰው ልጆች ሁሉ የመኖር ሰብአዊ መብት ሊረጋገጥ ይገባል ብለዋል። በአካባቢው የሚገኙ ባለድርሻ አካላት በተደጋጋሚ በአማኙ ላይ የሚሰነዘረውን ጥቃት ሊያስቆሙና መፍትሄ ሊያበ እጁለት እንደሚገባም ገልጸዋል። በርካታ ስራዎች አለመሰራታቸው ትውልዱን ዋጋ እያስከፈለው መሆኑን የጠቀሱት ብፁዕነታቸው ጥንቃቄ በተሞላበት መልኩ መሰራት ያለባቸው አያሌ ተግባራት መኖራቸውን አስታውሰዋል። ይህንንም ከጅግጅጋ ሀገረ ስብከትና ከብፁዕ አቡነ ሄኖክ ማህበራዊ ገጽ ላይ ተመልክተናል። አስፈላጊው የህግ የማስከበር ስራ እንዲሰራ የኢትዮጵያ ሃይማኖት ተቋማት ጉባኤ ጠየቀ። በኦሮሚያ ብሔራዊ ክልላዊ መንግስት በምስራቅ አሬሲ ዞን አስተዳደር በጥቅምት ወር 2018 ዓ ም ብቻ 25 ኦርቶዶክሳውያን ወገኖች በአሰቃቂ ሁኔታ መገደላቸው ይታወቃል። የኢትዮጵያ የሃይማኖት ተቋማት ጉባኤም በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ካህናትና ምእመናን ላይ ግድያና ስቃይ መፈጸሙን ተግባራቱን በተለያዩ ወቅቶች ሲፈጸሙ እንደነበር ባወጣው መግለጫ ላይ አትተዋል። መንግስትም የዜጎችን በሰላም ወጥቶ የመግባት ነጻነት የማረጋገጥ ዋነኛ ኃላፊነት እንዳለበትም መግለጫው አስታውሷል። ችግሩ ከዚህ በላይ ተባብሶ ተጨማሪ ሀዘንና ስቆቃ ከመከሰቱ አስቀድሞ መንግስት አስፈላጊውን የህግ ማስከበር ስራ እንዲሰራ ጉባኤው በአጽንኦት ጠይቋል። ዘገባው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ህዝብ ግንኙነት መምሪያ ነው። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የምስራቅ አርሲ ምእመናን እንግድያ በጽኑ እንደሚያወግዝ ገለጸ። ድርጊቱን ኢሰብአዊ ሲል በጽኑ ያወገዘው ካውንስሉ ለተጎጂ ቤተሰቦችም የሀዘን መግለጫ አውጥቷል። በዜጎች ላይ በእምነታቸው ምክንያት የሚፈጸም ማንኛውም አይነት ጥቃት ፈጽሞ ተቀባይነት የሌለውና የሀገርን የቆየ የመቻቻል እሴት የሚሸረሽር መሆኑን ገልጸዋል። ቤተሰቦቻቸውን በሞት ላጡ፣ የአካል ጉዳት ለደረሰባቸውና በመንፈስ ለተጎዱ ወገኖች ሁሉ እግዚአብሔር መጽናናትን እንዲሰጥ ከልብ እንመኛለን ብሏል ካውንስሉ በመግለጫው። የካውንስሉ መግለጫ ቅድስት ቤተ ክርስቲያን መንግስት የዜጎችን ደህንነት እንዲያስከብር ወንጀለኞችንም ለሕግ እንዲያቀርብ ስትል ላቀረበችው ጥሪ ድጋፍ የሚሰጥና የጋራ ድምጽ ነው ነው የተባለው። ይህንንም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሕዝብ ግንኙነት መምሪያ ተመልክተናል። የአርሲ ዞን ዋና አስተዳዳሪ የተፈጸመው ግድያ ሐሰት ነው ብለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ቅዱስ ሲኖዶስ፣ የኢትዮጵያ የሃይማኖት ተቋማት ጉባኤ እንዲሁም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በምስራቅ አርሲ ሀገረ ስብከት በተለያዩ ወረዳዎች ኦርቶዶክሳውያን በግፍ መገደላቸውን አስመልክቶ የሐዘን መግለጫ አውጥተዋል። ቢቢሲ አማርኛ ያነጋገራቸው የተጎጂ ቤተሰብ አባላትና የቤተ ክርስቲያን አገልጋዮች ጥቃቱ የደረሰባቸው ሰዎች በሃይማኖቷቸው ምክንያት ኢላማ ተደርገዋል፣ በአካባቢው ተደጋጋሚ መሰል ጥቃቶች መፈጸማቸው ለዚህ ማሳያ ነው በማለት እንደተናገሩ ዘግበዋል። ቢቢሲ አማርኛ በዘገባው የሆንቆሎ ዋቤ ወረዳ ዋና አስተዳዳሪ አቶ ሐሰን አህመድ ትናንት ረቡዕ በወረዳው ስለተፈጸመው ጥቃት ከቢቢሲ አፋን ኦሮሞ ለቀረበላቸው ጥያቄ አጣርተን በቂ መረጃ እንሰጣለን ያሉ ሲሆን በተመሳሳይ ቀን ስለ ጉዳዩ ጥያቄ የቀረበላቸው የአርሲ ዞን ዋና አስተዳዳሪ አቶ ኢብራሂም ከድር በበኩላቸው ሐሰት ነው ሲሉ ተፈጽመዋል የተባሉ ግድያዎችን ስለ ማስተባበላቸው ቢቢሲ አማርኛ ዘግበዋል። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ለዕለቱ ያዝንላችሁ መረጃዎች የእስካሁኖቹ ነበሩ።